አሁን ሰ ኔትወርክ እነ እያስቸገረኝ፣ ኔትወርክ በቃ አፍያ፣ ሁሉንም ተራ በተራ እያስገባሽ እንትን በይ። አሁን ጀምረው ይግቡ ይግቡ፣ ሰላም እያሏት እንትን እያሉ ፕሮግራሙ እንትን ካልሽም በቃ ይግቡ እነ እንትና

ገስት ገዝት ማስገቢያውን ከነካሽ በኋላ ከጎን የሲቲንግ ምልክት አለች። እኛ ጋር ይሰማል

ምን ስንክያት፣ ምንም አልመጣልሽም። ያ አሁን እንደፈለግሽ መቀየር ያለሽ። ያ ግን አንቺን በትልቁ አድርጊው ማሬ፣ ወይስ እንደዚህ ይሻልሻል? እኔ እንጃ። አንቺን በትልቁ አድርጊው እራሱ በትልቁ ሩታ እንጂ በትልቁ። ከእዛ እነሱን ከጎን ትታረኛቸው አንቺ። አይ ቲንክ ግን እንደዛ ካረግሽው ዘጠኝ ሰው የሚያስገባልሽ አይመስለኝም። ሁለት ሰው ነው አሁን የምጨምር። ስለዚህ የምትፈልጉትን እየተናገራችሁ ትወጣላችሁ በዚህ ሁለት ቦታ። እንደዛ ይሻላል። አፊያ አሁን አስገቢ ልጆች የምትፈልጋቸውን። እኔ ከምፈልግ አንድ ሁለት እያልኩኝ ስጭኝ። ለእኔም እምታይ ኦኬ፣ ለአንቺ ልስጥሽ ወይስ ለእኔ ሰጥሽኛል። ለፊናም ስጫት። አሁን አፍያ ሁሉንም አስገቢያቸው ተራ በተራ እንትን እያሉ እንዲወርዱ። ዋና ፕሮግራም የሚሉትን አስገቢያቸው እና ከዛም በኋላ ሁሉን አስገቢያቸው ሰጡችው ይሉ

ስብሰባት ፕራይቬት ይላል። አስተካክዪማ

አይደለም ትራስ ነች የምትገባው። እሷን መግባት ያለባት ትራስ ፕራይቬት ያለውን ሴቲንግ ላይ ግቢ እና አስተካከዩ እስካሁን ጌስት ላይኪ ትርሃስ ሩትዬ ሁሉን እንትን ብለሽዋል። ሁሉን ኦን አድርገሽዋል። እስከ ታች ቼክ አድርጊው እስኪ። አድርጌዋለሁ። ኦኬ፣ ስለዚህ ከአንቺ ነው። ትራስ አስተካከዩ። ራስ ካለች ማለት ነው። ከላይፉ ላይ ውጭና ድጋሚ፣ ወይ ወጣ ተግባ፣ እንደዚህ ጣና ተግባ። ውጭና ግቢ ነው ሩታዬና። እንዴት ነሽ? ደህና ነሽ? አንድ አንቺ ነው የሚያስተገባው ሳወራ። ማንኛችን የሚያስገ የሚያስተገባው ሳወራ ያስተገባል። እንትን እያሉ ይሆናል።